ሰላም አሌይኩም ወረህመቱላሂ ወበረካቱ። ውዴታና የቤተሰቡ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ከኛ ጋር አልሐምዱሊላህ። ዛሬ እያላችሁ የመጣሁት የትዳር አማካሪ ማን አደረገሽ ብለው ኮመንት ሰጥተውኛል። እኔ የትዳር አማካሪ አይደለሁም ማለት ነው። ግን አንዳንዴ በህይወታችሁ ስትኖሩ በእናንተም ላይ ሊሆን ይችላል፣ በሌላም ሰው ሊሆን ይችላል። የሆነ ነገር ታያላችሁ። ያንን ደግሞ ያያችሁትን ደግሞ ለጓደኛ ባጋራቸው ከሰሙ እሳቸውም ይለወጡበታል፣ እሳቸውም አያደርጉም ብላች ያላችሁት ነገር ወደ ሚዲያ ብታመጡትም ለጓደኛ ብታወሩትም በእርግጥ እነሱ ይጠቀሙበታል ማለት ነው። ቢያንስ አንድ ሰው ሁለት ሰው እንኳን ራሱ ያንን ነገር ሰምቶ ቢቀየርበት ለእኔ ጥሩ ነው ጥሩ ነውን ብዬ ስላሰብኩኝ ነው ማለት ነው ይላችሁ፣ መጣው ለሌላ ነገር አይደለም። እኔ ያው አውቃለሁ ብዬ አይደለም እንግዲህ ለኮመታተሮች ማለት ነው አውቃለሁ ብዬ አይደለም። የሰው ልጅ አውቃለሁ ሳይሆን የሚለው ግን የሆነ ነገር በቃ ተሞክሮ ባጋራቸው ባሰማቸው ተኔ ይለወጣሉ ብለ ያለውን ሰው ያወራል። ከዛ ውጭ ለሌላ ነገር አይደለም ማለት ነው። እኔ የትዳር አማካሪም አይደለሁም ማለት ነው። ውድ ቤት ሰዎች እንግዲህ እንድታውቁልኝ የምፈልገው ማለት ነው። እና ውዶቼ ያው መስማት ተፈለጋችሁ ማዳመጥ ከኔ ደግሞ የሆነ ነገር ሰምታችሁ መለወጥ ተፈለጋችሁ፣ ትለወጡበታላችሁ። መስማት ደግሞ የማትፈልጉ ደግሞ አለመስማት ትችላላችሁ ማለት ነው፣ መብታችሁ ነው። በሰው ምርጫ፣ በሰው አስተያየት፣ በሰው እንትን እኔ እንትን አልገባም። የተመቸው ደስ ያለው የእኔ ቪዲዮ ይሰማል ማለት ነው። ያልተመቻችሁ ማለመዳመጥ መብታችሁ ነው። እና ኮመታተር በእርግጥ ለእኔ ብርታቴ ነው ያበረታታኛልም፣ የእናንተ ኮመንት ማለት ነው። የማስተካከላቸው ነገሮች ካሉ አስተካከላለሁ። ይሄ ኮመንት ግድ ነው ማለት ነው። እንዲህ ቤተሰቦቼ እና እንሻላህ እናንተ ተተለወጣችሁበት አንዳንድ ፍራንክ ምናምን መስራት እኮ ነያ ቀጠኝ። በነገራችን ላይ የምትሰራው አጣሽ እንዲህ ብላችሁ የምትሉ አላችሁ። እኔ ወላሂ የምሰራው ምንም አላጣው ሞልተዋል። አሁን ምሳሌ በርግጥ አንዳንድ ፍራንኮችም አስተማሪ አስተማሪም ነገር ሊሆን ይችላል። አስተማ ትምህርት አዘልም ላይ ሆኑ ይችላሉ። ላኪን ግን በቃ እኔ ፍራንክ ለስራ ብል መስራት እችላለሁ። ሌሎችም ነገሮች አሁን እኔ ሀገር ነው ያለሁት ብዙ ነገር መስራት እችላለሁ። በቃ ግን ለእናንተ የሚጠቅማችሁን ዝም ብዬ የማይረባርሲ ኩርሲ ወሬ እያመጣው ተማዋራችሁ እናንተን ተማዝጋችሁ፣ ግን የሚጠቅማችሁን አንዳንዴ የሚጠቅመንም ብንይዝ ጥሩ ነው። ውድ ቤተሰቦቼ እናንተ አረብ ሀገር ና ያላችሁት ምንም ነገር አታቁም። የሀገሩን ዛ ሀገር ምን እንደተፈጠረ አታቁም፣ ምን እንዳለ ሀታ የኑሮ ውድነት ይወድ ይርከስ ምናምን የምታውቁት ነገር የላችሁም። እና እዚህ ትትመጡ መስተካከል ያለባችሁ ብራችሁን እንዴት መያዝ እንዳለባችሁ፣ ምን ሰርታችሁ እንደምትለወጡ፣ ምን ብትሰሩ ያዋጣችኋል የሚለውም አንድ ሰው ቢነግራችሁ አትጥሩ። ሌላም ዩቲዩብ ሊሆን ይችላል ሊነግራችሁ ይችላል። ግን ያን እናንተ የሚጣማችሁን ሰምታችሁ አይጠቅመን አንፈልገውም ታላችሁ ደግሞ መተው መብታችሁ ነው ማለት ነው፣ ምክንያቱም የናንተ ምርጫ ነው። እና አሁን የሆነ ነገር አሁን እኔ አረብ አገር ነው ያለሁት በእርግጥ ፍራንክንም አያለሁኝ የሚጠቅመኝንም ነገር አያለሁኝ ብዙ ነገር አያለሁኝ። እና የሚጠቅመኝን ይዛለሁ የማይጠቅመኝን ደግሞ እተ አለሁኝ ማለት ነው። እና እኔ የትዳር አማካሪ አይደለሁም ማለት ነው። አልሐምዱሊላህ በእርግጥ ትዳር አለኝ ትዳር ይዣለሁ። ከኔ የሚማሩትን ይሄን ቢያደርጉ ትዳራቸው ያምራል ህይወታቸው ደስ ይላል ምናምን የሚለውን ይዤ ልነግራችሁ እችላለሁ፣ ለራሴ ባለትዳር ስለሆንኩኝ ማለት ነው። የማይጠቅመውን በትዳር መሀል ይሄ አይጠቅምም፣ ይሄ ያጣላል፣ ይሄ አይሆነን የሚለውን ራስኝ ብነግራችሁ ለራሴ ህይወት ስላለኝ ትዳር ስለያዝኩኝ፣ ትዳር ያለያዛችሁ ትጠቀሙበታላችሁ እንጂ ምንም ነገር የሚጎዳችሁ አይደለም አይደለሁም እንጂ ህድል ታራ አማካሪ ማለት ነው። እና አንቺ ማብልተሽ ነው ባልሽን፣ አብልተሽ ነው ባልሽን፣ አንቺ ነሽ ያልሽው ምናብንም የሚላለ ውድ ኮመንተሮች ማለት ነው። በነገራችን ላይ ኮመታተር አንዳንዴ ጥሩ ነገር ትማርበታላችሁም፣ መጥፎም ነገር በጣም ነው የማመሰግነው። እኔ እናንተን የሚወዳችሁ ከሆነ ለእናንተ የሚያስብላችሁ ከሆነ ሳይኖራችሁ ሲቀር እናንተን የሚወዳችሁ ከሆነ እንኳን ለባላችሁ እንኳን የልጆቻችሁ አባት አብራችሁ የምትኖሩት ብታበሉት፣ ለማን ነው የምንሰራው? ለቤታችን ነው አደለ ባለች ማለት አንቺ የሕይወት አጋርሽ ነው። አብረሽ የምትኖሪው ነው። አብራችሁ የምታጠፉን ነው። ሌላ የውጭ ሰው ጋር አታጠፊ። መቼም ትዳር ይዘሽ ብር ካለሽ ማለት ነው። እና ምንም ችግር የለውም። ግን አንዳንዴ ባለትዳርም ሁናችሁ አረብ ሀገር ሁናችሁ እናንተ ጋር የመኖር ተስፋው የሌለው ግን ብራችሁን የሚፈልግ ብራችሁን የሚያጠፋ ብሯ ቢያልቅባት ምን አገባኝ፣ ሌላይቱን ሴት አገባለሁ፣ ምናምን የሚለውን ነው። አሁን እንደዚያ ያለው ለእናንተ አይጠቅማችሁም፣ ውድ ቤተሰቦች። እግል መቼ ሳረባ ብዙ አመት ብትሰሩ አስር አመት ስሪው፣ ቤትም ስሪው፣ ምንም ስሪው፣ ወይ ልጅ ወልደሽበት ከባለቤትሽ ጋር ልንወሪበት ነው እንጂ ወይ ከቤተሰቦችሽ ጋር ልንወሪበት ነው እንጂ። ለምንድን ነው እንግዲያ የምንለፈው? አንዳንዴ ይሄንን ማሰብ አለባችሁ። የማይበላ ሁሉም ወንድ ይበላል ብዬ አይደለም። በነገራችን ላይ የትዳር አማካሪ ማን አደረገሽ ብሎ ላለኝ እንግዲህ በእርግጠኛ ምን ምናግራችሁ ወንድ ሊሆን ይችላል ምክንያቱም አንዳንዴ እውነታውን ሲነገርባቸው የሆነ ነገር እውነት ስተዋሩባቸው መረጃ ስታዋጡ፣ እንደዚህ እንደዚህ እያደረጓቸው ነው ሲባል፣ አንዳንድ ወንዶችም ላይፈልጉ ይችላሉ፣ ሊቃወሙት ይችላሉ። ምክንያቱም ያ ሰውዬ ጥቅም ፈላጊ ስተሆነ ድረስ ማለት ነው። ግን በቃ አንቺ የምትወጁ ባል ነው፣ ይጣመኛል፣ ይሆነኛል። በቃ ብዙ ነገር እዚህ ሀገር አሁን አግብታችሁ የምትሄዱ ይሄን ይሄን ሰርቶ ይጠብቀኛል ቤት ሰርቶ ይጠብቀኛል ልጆችን ይዞ ይጠብቀኛል እኔ ሂጄ ሰርቼ ቤቴን ላስተካክል ምናምን ብላችሁ እኮ የምትሄዱ አላችሁ። እና ለእንደዚህ ያለው ሰው እርግጠኛ ነኝ ተወዱታላችሁ፣ ታከብሩታላችሁ እንጂ መቼም ዝቅ አታደርጉትም ማለት ነው ውድ ቤተሰቦቼ። እና ደግሞ ያው ለኔ እንደነገርኳችሁ ኮመንት አስተማሪ ነው ሁሌ የምማርበት አለሁኝ የማስተካከለውን ነገር ታስተካክሉኛላችሁ ትመክሩኛላችሁ ማለት ነው። ውድ ቤተሰቦች እና እንግዲህ ይሄን ይመስላል። ውድ ቤተሰቦች በርቱ ነው የምላችሁ፣ ጠንክሩ ነው የምላችሁ። ኢንሻላህ እንግዲህ ሁሌ ያው በምክር ነው የምመጣው። አካሁን በኋላ ግን ኢንሻላህ በሌላ ነገሮችም እመጣለሁኝ። ግን አንዳንዴ የሆነ ቦታ ሄዳችሁ ሰው ጋር ልትደባለቁ ትችላላችሁ፣ ሀገር ስትሆኑ ወሬ ሰዋራላችሁ፣ ግን ያንን ትሰሙ እኔ ተከታታይ ያሉ ቤተሰብ አሉኝ፣ ግን ይሄንን መረጃ ለምን ለነሱ አላጋራቸውም ብዬ ነው እንጂ እየምመጣው የምሰራው ነገር አጥቼ አይደለም ማለት ነው። ያው ትደጋግሚ የሚብላችሁ ላላችሁ ደግሞ ካልወደዳችሁ አለማዳመጥ መብታችሁ ነው። በቃ ደስ ያላችሁ ታዳምጣላችሁ፣ ደስ ያላላችሁ ደሞ በቃ መስማት አይጠበቅባችሁም ማለት ነው፣ ውድ ቤተሰቦቼ። እና ይሄን ይመስላል። ኢንሻአላ ሰብስክራይብ፣ ላይክ ስለምታደርጉ ደሞ በጣም አመሰግናለሁ። እያበረታታችሁኝ ነው። ጀዛኩም አላሁ ከይሩ። ውድ ቤተሰቦች በጣም ወዳችኋለሁ፣ አከብራችኋለሁ። ጥያቄም ካላችሁ የፈለጋችሁትን ጥያቄ አሁንም ኮመንት ላይ ማቅረብ ተፈለጋችሁ አነባለሁኝ እመልስላችኋለሁኝ ማለት ነው። እንዲሁም ደግሞ አሁን ወደ ስራዬ ተመልሻለሁ። በነገራችን ላይ እኔ ስራ አልፈታም፣ ሁሌም ያው እንግዲህ ስራ ላይ ነኝ። ያ ማለት ደግሞ ስራ ላይ ነኝ ተራችሁ ቁጭ አለለም። ኢንሻአላህ አይዲያ ሲኖር ደግሞ እንደዚህ ነው ብቅምለው ጠፋለሁኝ። ለዛ ነው ወደ ቤተሰቦቼ። ትዕዛዝም ደግሞ ካላችሁ፣ ማዘዝ ከፈለጋችሁ፣ አገልግሎት ያሰባችሁ ደግሞ ቃራት በሻኑሪልን ቃግጅልን ብላችሁ ለምትሉ ደግሞ የኢሞ ቁጥሬ ማለት ቴሌግራምም ታገኙኛላችሁ። የፈለጋችሁትን ትዛዝ ዘዙኝ። እንዲሁም በርበሬና ሽሮ እንዴት ተለመደው ማዘጋጃለሁ ማለት ነው ኢንሻአላህ። የፈለጋችሁትን ትዛዝ ብቻ እናንተ ቀጭ ቀጭ አርጋችሁ ማዘዝ ነው ማለት ነው። ሰዎች እና እናንተን በርቱ፣ ጠንክሩ። ብዙ ጊዜ አትቆዩ። አሁንም ደግሞ ደጋግሜ የምነግራችሁ አረብ ሀገር ብዙ ጊዜ አትቆዩ። ንቶሎ የራሳችሁን ህይወት ኖሩ። እስከ ኢትዮጵያ ምን እንዳለ እንዴት ነው ኑሮን የምንኖረው ብላችሁ ደግሞ ንቱሎና ወዲ ሀገር ደግሞ እዩት ማለት ነው። ሀገር በቃ ደስ ይላል። መታችሁ ደግሞ እናንተም እኛ እንደምንኖረውን ህይወት እናንተም መታችሁ ኑሩ። በቃ በጣም ነው ደስ የሚለው ሀገራችን፣ እና ይሄን ይመስላል የዛሬ ቪዲዮ። አከብራችኋለሁ፣ ወዳችኋለሁኝ። መልካም ቆይታ። ሰላም አለይኩም ወረህመቱላ አበረካቱ